ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህን ነገር አንተ ሳትሆን ሄርሚላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ? ደግሞ እኔ ማንነቱ መናገር አያስፈልገኝም ግን አይሮታም። በቃ ዝም ብለሽ ሁሌ ጊዜ ሰውን ሀሳብ እየተቀበልሽ ነዋ የምትኖሪው፣ ሰው የሚልሽን ነገር ብቻ ዝም ብለሽ እያምንሻቸው ነው የምትኖሪው። እኔ የምንቆቸው ማለት ነው። በራሴ ብሬ ገዛሁትን ወርቅ ደግሞ ጭራሽ ከኤርሜላ ነው አሉሽ? እኔ በቃ ነው። ወይስ ደረሰኝ ላምጣልሽ ደረሰኝ ላምጣልሽ ሩታ ማን ስለሆነች ነው ኤርሜላ ለሩታ መኪና የምትገዛል? እኔ ግን ግራ አይገባኝም መኪና መገዛት ላይ አንድ ላቁምህና ማለት ነው። የሄርሜላ እጅ አለበት ወይስ የለበትም? ይህንን ብቻ ነው ንገረኝ። የሚፈልገው ሌላ ነገር የለውም። እኔ ያለኝ መረጃ ማን ነው አሁን አግባብ ልክ ወደ መጣበት ወደ ባለቤቱ እንዲመለስ ተብ ተብሎ ተወስኗል። ለወርቅ ቤቶቹ ልሸጭላቸው ነው። አልገባ ታ እያዝናናሽ ነው። ልመልሽላቸው ነው ብሩ ይሻለኛል ነው የመግዛት ፈልግ ችግር የለብኝ ታውቃል። ለመግዛት ይችላል እዚህ ጋር መጫወቻ እቃ እንደዚህ የሆነ የሚያንኮሻኮሽ ነገር ምናምን እንደምናገሽለት ነው ወይስ አያውቅም፣ ገና ነው። እሺ ለምድ ጠራሽ። እሺ፣ ያው ማለት ግልጽ ነው። አልገባህም? የምር ግን ጌታን አልገባኝም። ኧረ፣ ተው በእናትህ፣ የእውነት አልገባኝም። እሺ፣ ያው መሰለህ ይሄ ነገር ወዳመጣህበት መልሰው ወዴት የምር አንተ ነህ ይሄን ነገር የገዛኸው እንዴ? ነው ከነኝ ጨማን የገዛልሻል እ ማለት እኔ የሆነ የሰማሁት ነገር አለ። እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና፣ በስነ ስርዓት ቪዲዮን ቪዲዮውን እያያችሁ የእነሱንም የእኛንም የኛንም የሚዩት እና የለም ሀሳብ መስጠት ትችላላችሁ። ሀሳባችሁን ደግሞ እኛ ምንም የምንለው ነገር የለም። በሀሳባችሁ ብንስማማ እንጂ ማለት ነው እና ሁልጊዜም ወደዳችሁትም ጠላችሁትም እኛ መረጃ መስጠታችን አይቀርም። ቅድሜ ላይ የነበረችበትን ነገር ሁሉ ነገር ነግረናችኋል፣ አሳይታናችኋል። ሁሉ ነገር ማለት ነው፣ ምንችለውን ነገር ሁሉ ነገር ነው የገለጽንላችሁ፣ እዛ ጋር ማለት ነው። ቀድመን ነው የነገርናችሁ ሁሉ ነገር ማለት ነው። የነሱ ህይወት እንዳይበጠበጥ የነሱ ፍቅር እንዳይረበሽ ነው አይደል? አዎ። የእነሱ ላይፍ ተረበሸ አልተረበሸ ሩታ ስትኖር ነው። እዚህ ጋር ስለመረበሹ ምን? አሁን ሩታ ህይወት ላይ አደጋ እየመጣ ስለሆነ ይህንን ለማስጠንቀቅም ፋሚሊም እንድታውቁት ነው። በቃ ነገ ማንም ምስክር አይጠራም። ምክንያቱም በዚህ መኪና ላይ የተደረጉ ነገሮች አሉ። እኔ አብርሃምም መካኒክ ጋ ወስደው ቼክ ቢያስደርጉት መኪናውን ባይነኝ ምክንያቱም አሁን ያብር እንትና መኪናውን ይገዛው ይተባለው ማለት ነው አብርሃም ነው ግን መረጃ የሰጠን አካል። ግን ያው ልጅ ሄርሜላ ትራንስፈር አርጋለች ነው የሚባለው፣ አግዛለች ማለት ነው። አዎ ማን ስለሆነች ነው ሄርሜላ ለሩታ መኪና የምትገዛለች? እኔ ግን ግራ አይደለም ያው እሱን ለመጠንዘዣ ላይ ተወዳታለች ሚስቴም ብሎ ሌላ ምንም አይነት ነገር አትፈልግም ብሎ ወደሷ እንትን እንዲል ነው ወደ ሄርሜላ አሁንም ትኩረቱን ወደሷ እንትን እንዳይል እንዳያነሳ ትኩረቱን ከሷ ላይ እንዳያነሳ ነው አሁንም እያደረገች ያለችው፣ እንጂ አብርሃም መኪና አይደለም፣ ለሩታ ቤት የመግዛት አቅም አለው። ስለዚህ ይሄን ነገር መኪናው ሲገዛ ሆም ብላ እንትን የጠነሰሰችው ያቀደችው ሴራ አለ ነው አልገባ ላይ ነገር ለን ነው እኮ እኔ አሁን ግራ ይገባ የምታውቃለህ። መኪናው ተገዝቶ እንኳን ሲመጣ ማለት ነው ምንም አልተደነቀችም ሩጣ። አይ ለምን እኔ አሁን ግራ ገባኝ። ባይዜ አምን አለ መሰለህ፣ የሆነ ነገር አለ መጥፎ ነገር ሊመጣበት ሲል ውስጥ ይነግርሃል። እውነት ነው ማለት ነው የሆነ ነገር መጥፎ ነገር አደጋ ከፊት ለፊታችሁ ሊያጋጥማችሁ ከሆነ የሆነ ነገር ሲሰራባችሁ የሆነ ብቻ ሰምቲንግ ጥሩ ያለሆነ ነገር በራሳችሁ ላይ ሊመጣ ሲል ውስጣችሁ የሚነግራችሁ ነገር አለ። በቃ ይሄ ስፕሪቹዋል ነው። ይሄ ደግሞ ከሱ ጋር አንጋፋም ስፕሪቹዋል በሆነ ነገር ላይ እንዲህ ነው እንዲህ ነው ብለን አንልም። ፈጣሪ ያው ስለሚወደን የሆነ ነገር ጥርጣሬ ውስጣችን የሚያስገባው እንዲሁን እንድንጠነቀቅ ወይ እንድንፈራ ዛሬ ቀኑ ደስ አላለኝም፣ ስራ መሄድ መቅረት አለብኝ እንትን ማለት አለብኝ ብሎ ያስደርጋላ። በስበብ ኦልሬዲ ከዛ ከመጥፎ ነገር እንድንጠበቅ ያደርገናል ፈጣሪ። ስለዚህ አሁን ሩታ በእርግጠኝነት እንግዲህ የዛኑ ቀን ራሱ ማን ነው መኪናውን ልገዛልሽ፣ ልሄድ ነው ዛሬ፣ ላመጣው ነው ብሎ ሄዶ ገዝቶ ሲመጣ በጣም ሰርፕራይዝ ነው፣ ከሰርፕራይዝ በላይ ባይነግራት እራሱ አይደለም፣ ሳይነግራት ቀርቶ ነግሯት ሄዶ ራሱ ማን ነው ገዝቶ ሲያመጣ ዋው ትላለች። ሰርፕራይዝ በጣም ነው ደስተኛ ምትሆና እታታላ። አረ በጣም ልክ ነው። ምንድን ነው ዋው ብቻ እንደዚህ አይነት ምክንያቱም ውስጧ ደስ ያላለው ነገር አለ፣ ውስጧ ያልተቀበለው ነገር አለ። ሩታን ፈጣሪ ስለሚወዳት እንጂ ብዙ ብዙ መሆን ብዙ አደጋ ሊደርስባት የምትችል ሰው በጣም ቀላል አደጋ ግልጽ የሆነች ሰው ማለት ሩታ ነበረች። ፈጣሪ ስለሚወዳት ፈጣሪ ነው የጠበቃት እንጂ፣ እውነት ነው። በጣም ብዙ ነገሮች እየተሰሩባት ነበር። ብዙ በተለይ ደግሞ ይሄ አብርሃምን አፍቃሪ የተባሉ እያንዳንዳቸው ማለት ነው ያላደረጉባት ያልሆኑት ነገር የለም እሷን ለመጉዳት። አሁን እንግዲህ አብርሃምን ማዞር ስላልተቻለ አሁን ኪሮቤል መጥቷል። ኪሮቤል አንድ አድርጓቸዋል።

ከማን ታርግስ አናቅም። ሪል መረጃውን አሁንም እናመጣላቸዋለን በእርግጠኝነት አትጠራጠሩ። በዚህ ቤት ምንም ውሸት የሚባል ነገር የለም። 100% እውን ትክክለኛ የሆነ ነገር ነው እየሰጠናቸው ያለን አሁንም ይቀጥላል። ሩታን ካደጋ እንታደጋት። ሁላችንም ከሩታ ሩታን ካደጋ እንታደጋት። መኪናው ላይ የተደረገ ነገር አለ። በቴክኒሻን ወይም በመካኒክ ያስፈትሹ አብርሃም ያስፈትሽ የልጁ እናት ነች። እኔ ምለው ይሄ ነው እንግዲህ፣ ከዚህ በላይ እንግዲህ አሚሮ የምትለው ካለ በልና፣ እኔ ግን በጣም በቃ ግራ ገብቶኛል። እኔ አሁን ምለው ነገር አንድ ነገር ቢኖር ምንድነው የሩታ ህይወት እንደዚህ አደጋ ላይ ሆኖ ማየት በራሱ በጣም ከባድ እኮ ነው። ኧረ በጣም ከባድ ነው። እኔ በጣም በጣም በጣም በቃ ጨንቆኛል። ምን እንደሚፈጠር እራሱ ማለት ነው እና ፍጽ አሁን አንተ እንደዚህ ነው አይነት ግን እቺ ግን እኔ በጣም በቃ የሆነ ስራው እራሱ የሆነች ሰይጣን የሆነ አረ በጣም ከብዶኛል። እኔ ራሱ የምፈልገው የጠፋ ነው ማለት ስለላ ይሁን፣ በጣም ግራ ገብቶኛል። በጣም ግን የዚህ ሁሉ ማለት ነው ተጫዋቾቹ ማለት ነው አብረዋት የሚያግዟት ሰዎች በጣም ከባድ ስራ ነው የሚሰሩበት፣ ማለት ነው። ከብቷ አለ ካክስቷ ልጅ ውጪ እዛ ጋር አለ ያለው ያክስቷ ልጅ አለ፣ ካክስቷ ልጅ ውጪ ሁሉንም ባሏ ፍቅረኛው አርጋ ማኖር ትችላለች። የሚገርም ልጅቷ በጣም ቴክኒካል ናት። በጣም በጣም በጣም ታክቲካል ነች። በጣም አካሄዷ አንድ አሻራ አታስቀምጥም። ሁላ ምትሰራች ስራዎች በጣም ምትገርም ምትገርም። እንደዚህ አይነት እንትን ለተንኮል መፈጠሩ እንጃ። ለቁም ነገር እና ለስራ ብታረገው ለራሷ ብታረገው ጥሩ ነው ብዬ ነው። በዚህ አጋጣሚ ግን ማለት ነው እኔ ጭንቅላቷን ሳላድንቅ አላልፍም። እውነት ለመናገር ግን ጭንቅላቷ የለም ለመጥፎ ነገር ከምታውለው ከምታውለው ለጥሩ ነገር ብትጠቀምበት በጣም በጣም ደስ ይል ነገር በቃ ደስ ይለኛል። በኔ በኔ በኔ ማለት ነው እናንተን ባላቅም በኔ ጭንቅላቷ በጣም ነው የምወዳት ግን ለጥሩ ነገር ብትጠቀመው የተሻለ ነበር። ግን በመጥፎ ነገር መጠቀሟ ደግሞ ያው ምንም አንድ አንዳንድ ጭንቅላቶች ለመጥፎ ነገር ላይ በጣም ሀይ ነው ይባላል። ሲ ሶ ወንደርፉል በቃ በጣም በጣም ጎበዝ፣ ታለንት ፉል ታለንት ፉል። አንተ ሰው ኮ ከሆነ ነገር ነገር ሙሉ ትወና እሱ የሚገርምህ በቃ አይነት አገር ቪዲዮ፣ እንግዲህ ደሞ አይተኸዋል። ቪዲዮ ኖርማል ቪዲዮ እራሱ ነው። እየተወነችብህ መሆኑን እንኳን አታውቅም። ግራ ነው የሚያጋባ። አሁን ምን አለ መሰለህ፣ ቶውና ማስተላለፍ ያለብህን ነገር አስተላልፈናል፣ መናገር ያለብህን ነገር ተናግረናል እና ወደ መጀመሪያ የለም። አሁን ሁሉም ነገር ቶውና ከሀሳባችን ወተናል። አሁን ታውቃለህ፣ ወደ ቦታችን እንመለስና አሁን ስለ ኤርሜላ ስለ እርግዝናዋ ኦልሬዲ ቀድመ ማወቃችን መናገራችን ስለሱ ይቅርብና ስለሱ ይቅርብንና እና ምታውቃለህ፣ አሁን የምነግርህ የመጣንበት አላማው ምንድን ነው? ሩታ አማዳን፣ ሩታ አማዳን እስከሆነ ድረስ ደግሞ መኪናው መፈተሽ ካለበት ይፈተሽ በቃ።